ሰላም ሰላም እንዴት ናችሁልኝ ውዴ ቻናል የቤተሰቦች ሰላም ናቸው ወይ በያላችሁበት ሰላማችሁ ይብዛል ለመጀመሪያም ጊዜ ያው ወደ እኔ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩ እንግዲህ በጣም ይቅርታ ይደረግልኝ ለድምፄ ጉሮሮዬን ትንሽ አሞኛል ግን ያው በቃ ለዛሬም ብቻ ሳይሆን በምክንያት በዛ በአንዳንድ በአንዳንድ ምክንያቶች በቃ ሳልፖስት ሳላረግ እንደውም ይሄ ቪዲዮ የተቀረጸው የዛሬ ሳምንት ነበረ እና ኤዲስ አላረግ በቃ በምክንያት ስለቆየው ማድረግ አለብኝ ብዬ ተነስቼ ነው ዛሬ። ያው ከላይ ከርዕሱ እንደምታዩት የቀኑ ላይ ምን እንደሚመስል ነው ይዤ የመጣሁት። አብራችሁን ተከታተሉኝ። ያው ጠዋት ብርሃን ነው እንግዲህ በጠዋቱ እዚህ እንግዲህ ዩኬ ላይ እንደውም አሁን ስድስት ሰዓት ተኩል ላይ የተነሳው ሲክስ ሰርቲ በጣም ብርሃን ነው። በጋም ስለሆነ ማለት ነው እንዲሁም ፋይፍ ላይ ራሱ ይነጋል በቃ እና ጠዋት ልጆችን ከመቀስቀሴ በፊት ሰባት ሰዓት ላይ ነው ልጆቹን የምቀሰቅሳቸው። ከዛ በፊት ያለችን ሰላሳ ደቂቃ እንግዲህ እንደዚህ በመዘጋጀት አዘገጃጃለሁኝ። ሴራቪ እየተጠቀምኩ ነው ለፊቴ፣ መታጠቢያም የቀን ክሬምም አለው አብሮ። እሱን ፊቴን ቀበዋለሁኝ። ከዛ ወደታች ወርጄ ዛሬ ኦትስ ነው የሚበሉት ቁርሳቸውን ያው አንድ ቀን ኦትስ ከበሉ በማግስቱ ቶስት ሊሆን ይችላል፣ በሶስተኛው ቀን ኦምሌት እያልኩኝ ያው በየቀኑ ያው። በእርግጥ እነሱ ኮንፍሌክስ ምናምን ቢበሉ ደስ ይላቸዋል። በኤቭሪዴይ ግን ሁሌ ያው ምንም ጥቅም የሌለው ምግብ ነው እሱ። እና ለዛ እየቀያየርኩ ነው የምሰራላቸው። ፖሬጁን እንደዚህ ጥጄ ልቀሰቅሰው ሄዳለሁ። እዚህ ጋር ደግሞ ያው ሸሚዛቸውን አልተኮስኩም። ሁሌ ነው ማረገው። በቃ አሁን ተኩሽ ሳምንቱ አስቀምጣለሁ ላለው በቃ ሰንፋለው። ጠዋት ላይ እንደዚህ አልጋቸው ላይ ተኮስ ተኮስ አድርጌ አለብሳቸዋለሁኝ ያው የተጨማደደ ልብስ ከሚልበስ እና ቁርሳቸውን ያው እንደዚህ አዘጋጅቻለሁ ፍሩትና ኦሬንጅ ጁስ አድርጌ ሰራሉና ያው እነሱ ቁርሳቸውን እስኪበሉ ድረስ ላይ ወጥቼ ያው አንዳንድ ስራዎችን ሰራሉ። ልብሴችን ቀያዩሬ አልጋዎችም ምናምን የተወሰነ አጣጥፋለሁ። ያው በእርግጥ መለሳለሁ ግን ስትመለሱ ሁሉም ነገር እንዲ ትትት ብሎ ሲገጠብቃችሁ ሞራሉም ነው የሚገለውና ለዛ ቢያንስ ሴኔን አልጋ እንኳን አነጣጥፌ ወርዳለውኝ ግን ያው ስራ ባለኝ ቀን በምነሳው እራሱ ሰዓት ትንሽ ቀደም ብዬ ነው። ስድስት ሰዓት ጠዋት ስድስት ሰዓት ላይ ወይ ፋይቭ ሰርቲም አንዳንዴ ልነሳ እችላለሁኝ እንደ እንትኑ ነው። ምክንያቱም ጠዋት ሁሉ እኔም ተዘጋጅቼ ሁሉ ነገር አዘጋጅቼ ነው መውጣት ያለብኝ፣ እነሱን አድርሼ በዛው ወደ ስራ ስለምገባ ማለት ነው። ዛሬ ግን ያው የቤት ሁሌ ነው ቤት በሞል ሰዓት የማደርጋቸው ነገሮች ስለሆኑ ይህን ይመስላል። ከዛ ምግባቸውን ቁርሳቸውን ከበሉ በኋላ የሳምንት ስፔሊንግ አላቸው እዚህ ለአንድ ሳምንት ይሰጣቸዋል፣ አስር ስፔሊንግ። ከዛ በየክፍላቸው ይለያያል በእርግጥ አሁን ትንሹ ልጅ አንድ ክፍል ነው ትልቁ ሶስት ነው። እና የሁለቱም ስፔሊንግ ያው ይለያያል። እሱን ለሳምንት ስለሆነ ቤት ውስጥ ጠዋት ጠዋት ላይ እንደዚህ እንዲጽፉትና እንዲለምዱት በደንብ አይምሯቸው እንዲይዙት አለማምዳቸዋለሁ ከዛ በብቻቸው ደግሞ ሳያዩት እንዲጽፉት አድርጌ ሬዲ አድርጌ ነው ለፈተናቸው። ዓርብ ዓርብ ነው የሚፈተኑት። ለፈተናቸው ማዘጋጃቸው እና እንደዚህ መልኩ እንግዲህ እነሱ ከጨረሱ በኋላ ወጥተናል ወደ ትምህርት ቤት እና ካደረስኳቸው በኋላ ቤት እመለሳለሁ። ያው ቀደም ውጭ ላይ ያያችሁት ወተት በሳምንት በየሳምንቱ ያመጡልኛል ከፋርም ነው ኦርጋኒክ ነው ያው ብለው ነው። በእርግጥ ፋርሞቹ ፓስቸራይዝ ምናምን አድርገው በየቤቱ ያደርሱላችኋል። የጠቀሜ ነገር ያው አንዳንዴ ብዙ ጊዜ ትረሳላችሁ ወተት ሱቅ ሄዳችሁ ወይ ማታ አልቆባችሁ ለጠዋቱ ምናምን ትላላችሁ። ብዙ ሰ ጊዜና እሱ እሱ ጠቅሞኛል እንደገና የበእርግጥ የወተቱን ጥቅጥሩነቱ ምናምን ላውቀው አልቻልኩም። ምክንያቱም በምን ታውቁት አላችሁ ያው እንዳሉት ኦርጋኒክ ነው ፓስቸራይዝም ቢሆን ጥሩ ነው ምናምን ከፋርም ነው ብለው ስለሚሉ እንጂ ምንም አይደለም። ለዛ ያው እየወሰድኩት ነው ያለሁት። በሳምንት ሁለቴ ነው። ዋጋው ያው ነው ከውጭ ዋጋው ተመሳሳይ ዋጋ ስላላቸው በየሳምንቱ እንደዚህ ጧት ጧት ያመጡልኛል ማለት ነው። እና ያው ሳሎንን ዝም ብዬ በተ ትንሽ ኮተት ያለውን አነሳሳለሁኝ። እዚህም እዚህም ጠዋት ላይ የሰሩትን ስፔሊንጎቹን በጣም እኔ ኢትዮጵያ ላይ ራሱ አሁን ላይ ይኑር አይኑር አላውቅም፣ ትነግሩኛላችሁ። ካለ ይህ ዘዴ ካለ በጣም ጥሩ ስፔሊንግ ጎበዝ ይሆናሉ። በእንግሊዝኛም ቢሆን ወይ በአማርኛቸውም የሳምንት አጭር አጭር አንዳንድ አስር ስፔሊንግ አስር ወርድ ሆኖ ስፔሊንግ ማለት ነው፣ አስር ወርድ ነው። እነሱን ቢለማመዱ በየሳምንቱና ፈተና ቢኖራቸው በጣም ትልቅ ለውጥ ያመጣል። ለእኔ እንኳን ለነሱ ለወላጅ ራሱ በጣም ነው የሚጠቅመው። አሁን ስፔሊንግን በጣም በእነሱ ነው ያዳበርኩት በጣም እና ምክንያቱም ሲሰሩት ሳርማቸው፣ ወይ ደግሞ እኔ ልጠይቃችሁ ንገሩኝ፣ ስፔሊንጉ ምናምን ስላቸው፣ በዛው ሳትታቁት ትለምዳላችሁ እናንተም። እና አገር ቤት ያሉ ልጆች ራሱ እንደዚህ አይነት ስትራቴጂ ቢኖራቸው በጣም ይጠቀሙበታል። ያው እዚህ ሀገር ትምህርት ምንም በጣም አቅለው ነው አሁን፣ በጣም እያቀለሉላቸው ነው የሚሄዱት። እንትን እንዳይሉ በጣም እንዳይከብዳቸው ሁሉ ነገር ቀስ እያሉ ነው የሚሄዱት። ያው አነሳስቼ እንደዚህ አንዳንድ መጫወቻዎቹን በየደቂቃው ስለሚጥሉ ከስሮ የሆነ ባስኬት ነገር አለኝ እሱ ውስጥ አስቀምጠዋለው። ያው ከዛ ወደ ላይ ወጣለው። ልጆቹ በእርግጥ በየደቂቃው እኔ እንደዚህ ኩትት ሲል ቤት እንትን ስለም ስለሚጨንቀኝ በየሰዓቱ ያው አነሳሳለው የቻልኩትን ያህል። ከዛ እዚህ ጋር ልብሶቻቸውን ለብሰው ያደሩትን ምናምን አጣጥፌ ያው ድጋሜ ምናልባት ሊለብሱ ስለሚችሉ አስቀምጣለሁ ማለት ነው። ከዛ ያው ይሄን ከጨራረስኩ በኋላ አነጣጥፊ እንዲካነሳሳው በኋላ ጸሎትን አደርጋለሁ፣ በሰላም እንዳዋለኝ፣ በሰላም እንዲያሳድረኝ፣ ልጆቼን ከክፉ ነገር እንዲጠብቅልኝ፣ ቤተሰቤን ከቁጥር እንዳያጎልብኝ በቃ የሁል ጊዜ ጸሎቴ ነው። እግዚአብሔር ደግሞ ይሰማኛል ጸሎቴን። እግዚአብሔር በቃ በምጠይቀው ነገር በቃ እንደው ያደርግልኛል። በእርግጥ ስለሚያደርግላችሁም ብቻ ሳይሆን ስላልተደረገላችሁም ነገር ያው እንደሚሉት እንትኖቹ ማመስገን ይኖርብናል። እና ውዳሴ ማርያምን ለአስለአስር ደቂቃ አስራ አምስት ደቂቃ ጸሎታይን አደርጋለሁ ትምህርት ቤት በማልመለስ ሰዓት ደግሞ ከስራ ሲሆን ደግሞ በጠዋት ላይ ሳልወጣ በፊት አደርጋለሁ ማለት ነው እና ያው በሃይማኖታችሁ ሁላችሁም ጸሎት በጣም ትልቅ ወሳኝ ትልቅ ነገር ነው እና አድርጉ። አሁን ላይ እንደውም ይኸው ሜዲቴሽን ምናምን እያሉ እኮ ቁጭ ብለው እኮ የሚነጋገሩት ያው ዞሮ ዞሮ ከእግዚአብሔር ጋር ነው ያው አሁን ላይ ስለሚመጣ ነው እንጂ እና ይሄን ይመስላል። ሽንት ቤቱን አሁን አጸዳለሁኝ። ዋናው በቃ በብዛት እንደውም ብዙ ጊዜ የማጸዳው ሽንት ቤት ነው። ልጆች በቃ ልጆች ቤት ሲሆን በተለይ ወንዶች ሽንት ቤት ላይ በጣም በቃ ሲጠቀሙ ምረር ነው የሚያደርጉት ተሻውር ሲወስዱ ጠዋት ሲተጣጠቡ ትንሽ ያው ኮተተት ያለበት ቦታ እና ትንሽ ደግሞ መጽዳት ያለበት ቦታ አቧራዎች ምናምን ካሉ ዝም ብሎ ያው ብዙም እንዲ ፕክኒክ ነካነካ ነካ ነካ ኤቭሪዴይ ልታጸዱት የምችሉትን አጸዳድ አጸዳዋለሁ። አሁን ላይ ደግሞ ብርሃን በጣም ስለሚገባ በቃ ትንሽ ቆሸሽ ሲል ያስታውቃል። ቤት ሆነ ስለመናገር እና ዶሜስቶ ይባላል እዚህ የምጠቀመው ያው እዚ ያላችሁ ታውቃላችሁ። ሮፕም ካላችሁ በጣም ቆንጆ ነው ያጸዳል። መሬት ላይ እንደዚህ ስፕሬ አድርጌ አጸደዋለሁ። እኛው እዚህ ጋር ሲሸኑ ልጆች በተለይ በቃ ፍንጥርጥር ስለሚያረጉ በጣም ነው የሚያስጠላው። ወዲያው በቃ ይሸታል በዛ ላይ እና እዚህ ጋር የተጠቀምኩት ያው ጥርስ ብሩሽ አለ። ለዚሁ ለራሱ ብቻ ብዬ አልኩትኝ። ከስር በጣም ብፍቅፍቅ አርጎ ያጸዳልናል። ጨርቁም እዚህ ጋር በቃ ለዚህ ብቻ ብዬ ነው ለዚህ እና ለመሬቱ ነው ማጸዳበት ሌሎቹን ቦታ አላጸዳበትም። እዚህ ጋር ዶሜስቶን እዚህ ጋር እያረኩኝ እንደበረ ኪናውም በብሩሽ እዚህ ጋር ፍቅፍቅ አረጓለው። ሽንት ሲወርድ በቃ አንድ ቀን ከቆየ ቢጫ ሆኖ ሸታ ሽታም ያመጣል። በዛ ላይ ወዲያው ቢጫ ይሆናል። ያው ሽንት በጣም ጠንካራ ነገር ስለሆነ ለዛ እንደውም ብዙ ጊዜ ኢቭን በጣም ቢዚ ኮንክ ወዲያው ስፕሬ አድርጌ በጓንት ሽንት ቤት ኢቭን ፊቴ ልታጠበም ስል ሊሆን ይችላል ወይ ልጆቹም ሽንት ቤት እየተጠቀሙ እንደዚህ ያጸደዋለው እና መሬቱን በዚህ መልኩ ያውን አጸዷለሁኝ። ከዛ እዚህ ጋር ያጠብኩበት ጸጉሩ ይኸው ዘግቾ ነበረ መሬቱ ጨርቁን ያጠብኩበት ምናምን ነበር። ይህንን በሶፍት ጠራርጌ ሽንት ቤት ውስጥ ከቷዋለሁ። ያው ሲንክ ውስጥ ወደ ውስጥ ሲገባ በጣም ስለሚዘጋብን ማለት ነው። ከዚህ መልኩ እንግዲህ ከላይ የመኝታ ቤቴን ዝግትግታ አርጌ እንግዲህ ወጥ ልሰራ ነው ቀይወጥ ነው ማስበው ድንች ቀይወጥ ነው ለመስራት ያሰብኩት ዛሬ ልጆች ይህን በጣም ይወዱታል በጣም ነው የሚወዱት ድንች ቀይወጥ እሱን እንግዲህ እንሰራለሁ ሻሽ እዚህ ጋር አድርጌ ከላይ ላስቲክ አድርጌ ያለሁኝ እንደውም ይሄ ትንሽዬ ቆሻሻ ላስቲክ አለ ሽንት ቤት የሚሆን ለሱን የተጠቀምኩት የፕላስቲክ ካፕ ካላችሁ እሱን ከሻሽ ስር ካረጋችሁ ሽታው ብዙ አይወጣም በርበሬ ላይ እና ደግሞ ያው ጸጉራችንን ምንም መዋሸት አያስፈልግም። በየቀኑ የምንታጠበው ጸጉር አይደለም የኛ ጸጉር። ለዛ ባዶ ሻሽ ብቻ አድርገን ስንሰራ ሽታው በቃ አይጠፋም ታውቃላችሁ። እና በተለይ የሮፓ ሀገር፣ ውጭ ላይ አዶ ነው ለምን ምግብ ቤት ውስጥ እንደሚቀር በጣም ነው እንትን የሚለው እና እዚህ ጋር እያቁላለሁ እንደዚህ። ከጎን ደግሞ ለሽታ ብዬ ይሄም በጣም ጠቃሚ ነገር ነው። በጣም ይጠቅማቸዋል። ተጠቀሙ አታውቁ ከሆነ እኔም ያው እንትን ሚዲያ ላይ ነው እንደዚህ ሎሚና ኦሬንጅ ቡና ቀረፋ አድርጋችሁ ማንተክተክ እና እዚህ ጋር እንጀራ ያልወጣልኝን እንጀራ ልጋገር እየሞከርኩ ነው። በእርግጥ ምጣዴም እንትኑ ሶኬቱ ተበላሽቷል እና ብዙ እየሰራ አይደለም። ግማሽ በኩል ቀዝቃዛ እየሆነ ተቸግሬያለሁ፣ መቀየር ይኖርብኛል። ግን ደግሞ እንጀራውም ዛሬ ያልወጣ ብሏል። እንደዚህ ነው እንግዲህ አንዳንዴ የኤሮፕ እንጀራ ይነሳበታል ለዛ በቃ ብዙ አልወጣም። ከዛ ለልጆቼ ለራት ብዬ አዘጋጀሁት ሰላጣ አለ። ሰላጣውን አልቀመምኩትም እንደዚህ ከታትፌ ብቻ አዘጋጀዋለሁኝ። ከዛ አሳ አውጥቻለሁ ከበረዶ ቤት ፊሽ ፊሌት። እሱን ማታ ለመስራት ራት ነው ያሰብኩት። ምክንያቱም ይበሉ ነበር እንጀራ ቢኖር በእርግጥ በደንብ ደህና እንጀራ የወጣ ቢሆን ስላልወጣ እንግዲህ ሊና እንጀራሽን ራስሽ እያልኩኝ ይህን መሰለ ድንች ሰርቻለሁ ማለት ነው። ከዛ አሁን እንግዲህ ወደ ትምህርት ቤታቸው ሰዓት እየደረሰ ስለሆነ ከትምህርት መልስ ጥናት ቦታ ይሄዳሉ። ለዛ ሳንዱች ለልጄ ሰራለታለሁ፣ ለአንዱ ልጄ ነው በእርግጥ ቺዝ ቶስት እና ሰላጣ ይዤለት ሄዳለሁ። አንዱ ልጄ ያው ጥናት ሲሄዱ ሌ ማክዶናልድ ወስዳቸዋለሁ፣ በዛው ድራይቭ ስሩ ይዘው እንዲሄዱ ማለት ነው። ግን ትልቁ ልጅ በራሱ ሰዓት አልፈልግም ብሏል። ማክዶናት በእርግጥ ደጋረገ ያው ጤናም አይደለም። ብዙ ወላጆች ጎበዝ ወላጆች አሉ፣ እንደውም የማክዶናት ምግብ ብዙ ያላስለመዷቸው የኔ ግን ልጁ የተወሰነ በፊት ላይ ጀምረው ነበር ልጆ ነው ማለት ይቻላል። አራት አመት ሶስት አመት ላይ የጀመሩት በሳምንት አንዴ እንደ ትሪት እያረኩኝ ያው የጠቀምኳቸው እየመሰለኝ ይወስዳቸው ነበረና ትንሹ ልጅ ስቲል በጣም ይወዳል። በቃ ሀፒሜል የልጆች ምግብ ናጌት ጌት ምናምን እና እሱን አሙስ አሙስ ይፈልገዋል። በቃ ለዛ ለልጄ ለትልቁ እንደዚህ ይለ እንግዲህ። ጨራርሰናል፣ አበላቡነናል። ፀጉሬን ያው እንደሸፋፈኩት ነው። እንደዚህ ሻወር ብቻ ከላይ ይታጠባለው፣ ከዛ ፈቶዋለው። እንግዲህ አይከፋም ከምንም እንደዚህ ይሻላል ይመስለኛል። ሻወር ሻወሮ ስች ተመልሽ መገናኛለን። እዚህ ጋ በራሴ ቮይሱን ኦልሬዲ ስቀርጽ ስላስገባሁትኝ አቋርጨው ነበረ። ሻወርን ከጨረስኩ በኋላ ዝናብ ነው ውጭ ላይ። በእርግጥ ያው ምግብ ሰርታችሁ ጠምቅልል ብላችሁ መውጣት ነው። እዚጋ ቅዝቃዜ አለ። አሁን እንግዲህ ጁን ላይ ነው፣ ግን በቃ አንዴ ሰዓት አንዴ በረዶ እየሆነብን ነው እና በ በዚህ መልኩ ያው ጸጉር አይነን ዝም ብዬ አበሳ አበሳ አድርጌ ቅባቱን እወጣለሁ። ምንም ማድረገው ነገር የለም። ጥናቱ ቦታ ያው እነሱ ብቻ ነው የሚገቡት። እነሱን አድርሼ ዛ ውጭ ነው የምጠብቃቸው መኪና ውስጥ ለዛ እንትን አደለም። ያው ስለ ጥናቱ አንዳንድ ነገር እዚህ ጋር ብነግራችሁ በቃ በሳምንት አንዴ ነው የሚሄዱት። እዚህ ያላችሁ ታውቃላችሁ። በብዛት ጎበዝ ናቸው፣ አበሻ ሁሉም አበሻ እና ስደተኛው በብዛት ልጆቹ ላይ ከትምህርት ቤቱ ውጭ በጣም በቃ ያው የትምህርት ቤት የትምህርት አሰጣጡ በጣም ቀለል ያለ ስለሆነ እንደገና በጣም ስለማይጫኗቸው እዚህ ሀገር እኛ የድጃል ነው ደግሞ ከጎን እንዲያግዛቸው እያልን ጥሩ ውጤት እንዲያመጡ ያው እናደርጋለን ማለት ነው። እና በሳምንት አንዴ ይሄዳሉ። ከዛ በተረፈ የየቀን የሚሰሩት የመሳት ይቅርታ፣ ተቋርጦ በየቀን የሚሰሩት ደግሞ ስራ ይሰጣቸዋል። ቆንጆ ነው። ትምህርት ቤት ላይ በጣም ሌት ላይ አይሆኑም። ያው አንዳንድ የልጆቻችንን ግምት ስንሰጣቸውና ከዛ የሌላ ልጅ ደግሞ ስናይ እንዴ እንደዚህ በዚህ ኤጅ ለካ እንደዚህ ማወቅ ይቻላል እንዴ ብለን እናስባለን። በእርግጥ ኮምፔር አድርጎ አይደለም እዚህ ጋር፣ ግን እዚህ ሀገር ያው አስተያየት ሲሰጡ ስለ ልጆች በቃ ቀለል አድርገው ነው። ምንም ኢቭን ሰነፍ ቢሆን ራሱ ልጅ ሰነፍ ነው ምናምን እንደዚህ በቃ ቀጥታ የሆነ በጣም ስሪበት እንደዚህ እንደዚህ ብለው በጣም ጥንክር ብለው እንትን አይሉም። እዚህ ቦታ ላይ ደግሟል ምናምን ብለው ስለሚያሳንፉ የተወሰነ አስተያየታቸው የሆነ የሚያበረታታ አይደለም ትንሽ እንትን ይላል። ለዛ ጥሩ ነው፣ በጣም ነው የሚጠቅመው። በጣም ይሄ ኪመን ጥሩ ውጤትና ጥሩ ደግሞ ጥሩ ውጤት ሲኖራቸው ጥሩ ትምህርት ቤት እድል ያገኛሉ። እዚህ አሁን ግራመር ስኩል የሚባላለ በጣም ጎበዝ ተማሪ ብቻ የሚገባበት ተማሪ ትምህርት ቤት አለ እና ጎበዝ ካልሆናችሁ እዛ ትምህርት ቤት መግባት አይችሉም። እና ኢቨን እዛም መግባት ይችላሉ። ባይገቡም እውቀትን የመሰለ ነገር የለም። ቢያውቁትም ወደፊት ምንም ሊሆኑ ይችላሉ። በእርግጥ ስለ ተማሩ ወደፊት ትልቅ የሆነ ወይ ኢንጂነር በቃ እንደዚህ ወላጅ እንደሚያስበውን ያህል እንደሚያስበው ወይ ዶክተር ምና ፓይለት ምናምን ይሆናል። ሳይሆን አትሊስት በቃ እውቀቱ ካላቸው ምንም የሆኑ ወደፊት ሲያድጉ የሚፈልጉትን ሊሆኑ ይችላሉ ግን አትሊስት ማወቅ የመሰለ ነገር የለምና በማወቃቸው ይጠቀማሉ እንጂ አይጎዱም። ለዛ በቻን ነው መጠን ይህን እናደርጋለን። አሁን ጨራርሼ የው ይዤ ልጆቼን ፒክ አድርጌ ያው እንግዲህ ማክዶናቷን ጋር እዛ ወስደን ወደ ጥናቱ ጋ ወስዳችኋለሁ። ስመለስ ነው የምንገናኘው ማለት ነው። እዛ መቅረጽ አልቻልኩም ባትሪ ዴድ እያለኝ ማለት ነው። እዛ ተመልሰን እዚህ ጋር ገብተናል። በቃ እንግዲህ ከቀን ሙሉ ድካም በኋላ ምንም አልላቸውም፣ በቃ የፈለጉትን ቢያንስ አንድ ሰዓታት የሚያህልም ቲቪ ከፍትላቸዋለሁ ያው በሰዓት ነው። በእርግጥ ገደብ አረጋለሁ። ዝም ብዬ እንዳገኘው ቲቪ አልከፍትላቸውም። ጌም ምናም ብዙ በቃ አልሰጣቸውም። ሲጀመር ምንም የስልክ ጌም በተለይ እሱን ስለሚያዩ በቃ ቲቪ ላይ ሪላክስ አድርገው ለአንድ ሰዓት ያያሉ። እሱን እንደዛ እያዩ እኔ ምግብ ራታቸውን አዘጋጅላቸዋለሁ። ዱቄት እዚህ ጋር እና የአሳ ቅመም አለ እና ድራይ ኦኒየን አርጌ ውሃ ጨምሬ በጠብጠዋለሁ። ያው ፊሽ ሲዘኒንግ ነው የሚለው። ሁሉም ነገር አንድ ላይ ተቀላቀለ የሰሩት ነው። ራሴ ገዝቼው ነው። እሱን እንደዚህ እናረገዋለሁ ከጨው ጋር እዛ። ከዛ ያው ቲቪ እያዩ ማታለያም ይሆናል በዛው ፍሩት እንደዚህ እንዲበሉ ሰጣቸዋለሁ። እና አሳውን እንጠብሳለን። ዘይት የተወሰነ አድርጌ አሳውን እጠብሳለሁ። ሰላጣው ላይ ኦይል ጨውና፣ ጨውና ኦይል ነው ያረኩት። በጣም በቃ ሲጣፍጥ እና ሎሚ አድርጌ አቮካዶ ስላለው ያው ሰላጣ አቮካዶ በጣም ያጣፍጣል። እሱን ከጎና እዚጋ ው ምግቡ ሳአልቅ ገና ስለ ሚልክ ሼክ ያወራሉ። ምግቡ ሳይበሉት በቅቱና በሉ ከጨረሱ በኋላ ትንሽ ትንሽ ደግሞ አጫወታቸዋለሁ። ያው ቤት ውስጥም ከሆነ ወይ ውጭም ላይ እንደዚሁ የተወሰነ ጊዜ አብረን እናሳልፋለን። ከዛ ትልቁ ልጅ ያው መጽሐፍ በጣም ነው የሚያነበው። ያው እዛ የታች እየተጫወትን እሱ ላይ ወጥቶ እያነበበ ነበር። ለትንሹ ልጅ ያው ማታ ላይ እንደዚህ አብሬ ሁኝ እንዲያነባ አደርጋለው። አሁን ላይ ደግሞ የጀመሩት በቃ አብረው ሽኝ ተኝ አብራችኝ ከእናንተ አልጋ ላይ እንደዚህ ነው የሚሉት። በቃ ሲጎረም ሲሆን አላውቅም እንጂ በፊት ላይ በጊዜ ነው ራሱ ቤድሩም አስተካክለንላቸው የሚተኙት የነበረው። በቃ ከተኙ ለወተት ነው ከነቁ እንጂ ብዙም እንዲህ እንትን አይሉም ነበር። አሁን ላይ ግን በቃ አብሮ መተኛትን በጣም ነው የሚፈልጉት። እንግዲህ እናንተም እንደዛ ናቸው። እና በቃ በእንቅልፍ መስኪ ወስደው ባል ወስደው የተወሰነ አንድ አምስት አስር ደቂቃ በዚህ መልኩ ከሱ ከውኝና እሆናለሁ። ከዛ ነሳለሁኝ። ይህን ይመስላል እንግዲህ የቀን ውሏችን በሰር እንግዲህ በሌላ ቪዲዮ እስከምንገናኝ ሰላሙኑ። እንግዲህ አስተያየት ካላችሁ ቀበላለሁ። እዚህ ጋር ብታደርጊ ብትወኝ እንደዚህ የሚልም አስተያየት ከዚህም ከመሀል ደግሞ ከውሎዬ የጠቀማችሁም ካለ እንግዲህ አስተያየት ስጡኝ ላይክ ማድረግ እንዳትረሱ ከወደዳችሁት ፕሊዝ ፕሊዝ ያው ላይክ ካረጋችሁ ስራው የተወሰነ እንደውም ጥሩ ነው እንደዚህ ነው ብሎ እኔን ያበረታታኛል ሰላሙኑ በሌላ ቪዲዮ እስከምንገናኝ ቻው መልካም ቀን